ለሁለተኛ ጊዜ በሚመሰረት ትዳር በተክሊል ማግባት ይቻላል እንዴ? እውነት ናርዶስ አዳነ በተክሊል ልታገባ ነው? ዛሬ እንግዲህ ተዋናይትና ሞዴል ስለሆነችው ናርዶስ አዳነ ለማንሳት የወደድ ነው፣ በቀጣይ ሳምንት የጋብቻ ስነ ስርዓቷን ልትፈጽም እንደሆነ በመስማታችን ነው። እንግዲህ ተዋናይትና ሞዴል ናርዶስ አዳነ ከዚህ በፊት በ2013 ዓ ም ሀገራችን በኮቪድ በሽታ ተጨንቃ በነበረችበት ወቅት ያሬድ ሰለሞን ከተባለ ኢንጂነር ጋር ዝግ በሚባል መልኩ ወይም ቤተሰቦቻቸው ብቻ በተገኙበት ጋብቻዋን ፈጽማ የነበረ ሲሆን እንግዲህ በምን ምክንያትና መቼ እንደተለያዩ መረጃው ባይኖረንም ነገር ግን በቅርቡ ከሌላ ሰው ጋር ጋብቻዋን ልትፈጽም መሆኑን ሰምተናል። ሽምግልናዋም ቢሆን በድብቅ ነው ያለቀው። እንደ ሌሎች አርቲስቶቻችን ለታይታ አደባባይ ላይ አልወጣም። እናም አንዳንድ ሰዎች በየሶሻል ሚዲያ ላይ ናርዶስ አዳነ በተክሊል ልታገባ እንደሆነ በሰፊው መረጃ እያሰራጩ የሚገኙ ሲሆን ነገር ግን ይህ ጉዳይ ፈጽሞ ከእውነት የራቀ መሆኑንና በሁለተኛ ትዳር በተክሊል የሚገባ አለመሆኑን እንዲሁም እየተሰራጨ ያለው መረጃ ውሸት መሆኑን ልንነግራችሁ እንወዳለን። እንግዲህ ናርዶስ ተማሪ በነበረችበት ወቅት መምህሮቿን የምታስደምምና በትምህርቷም ሆነ በስነ ምግባሯ ተመስጋኝ የሆነች ተማሪ ነበረች። የአስራ ሁለተኛ ክፍል ትምህርቷን ካጠናቀቀች በኋላ በሐዋሳ ዩኒቨርሲቲ በሜዲሰን የትምህርት ዘርፍ ተመድባ መማር የጀመረች ቢሆንም ነገር ግን በገጠሟት የቤተሰብ ጉዳዮች ምክንያት የዛኑ ዓመት ትምህርቷን አቋርጣ ወደ አዲስ አበባ በመምጣት ስራ እየሰራች እሷንም ቤተሰቧንም ለመርዳት ተገዳለች። ለስራ ወደ አዲስ አበባ በመጣችበት ወቅትም በጣም ብዙ ችግር ገጥሟት እንደነበር የምትገልጸው ናርዶስ ወደ እውቅናው ዓለም የመምጣት እድሉ የተመቻቸላት ታዋቂው ድምፃዊ ታምራት ደስታ ሙዚቃ ለመስጠት ይመጣል። እናም ድምፃዊ ታምራት ደስታ ሲመለከታት በውበቷ ተደምሞ አንድ የሙዚቃ ክሊፕ ለመስራት እንዳሰበና ለዛ ሙዚቃ ሞዴል እንድትሆነው ይጠይቃታል። ያም ክሊፕ እንግዲህ ሁላችንም የምናውቀውና በህዝቡ ዘንድ ተወዳጅነትን ለናርዶስ ደግሞ ታዋቂነትን ያስገኝላት ልጀማምረኝ ነው የተሰኘው ነጠላ ዜማ ነው።